ሰላም ሰላም፣ እንዴት አላችሁ? ውድ የዶች ቤተሰቦች፣ እንኳን ወደ ቻና ላይ በድጋሚ መጣችሁ። በዛሬው ቪዲዮችን አፍላፍቅር ፍቅር ውስጥ ከተካተቱት አዲስ ካራክተሮች ወይም ገጸ ባህሪዎች መካከል አንዱ የሆነው ቅዱስ እንግዲህ፣ እንደተመለከታችሁት እጅግ በጣም ችኩል ቲቪተኛ፣ ማንም ቢመክረው የማይሰማ በሱ ፍላጎት ፊት ሰዎች እንዲቆሙ እንደ ማይሻ የሚያስብ የሚፈልግም ሰው እንደሆን በካራክተሩ መመልከት ችለናል። በክፍል 107ም እንደተመለከት ነው ከያሬድ ፊት ጋሬጣ ሆኖ ከቤዛና ና በእርሱ መካከልም መቀስ ሆኖ ሊገባ ያለ ካራክተር እንደሆን ተመልክተን ነበር። ቅዱስ ሆኖ የሚጫወተው ዳጊ ነው። በትላንትናው ምሽት የላይፍ ስርጭታቸው ቅዱስን ሆነው የሚጫወተው ዳጊ ከቾቻ ና ከቤዛ እንዲሁም ደግሞ ከሌሎች ጓደኞቻቸው ጋር ነበር ላይፍ ላይ ሲነጋገሩ ሲጫዋወቱ የነበረው። ይህ ጭውታቸውን ከማየታችሁ በፊት አንድ ነገር ልበላችሁ፣ ቅዱስን እንደምታውቁት ወይም ካራክተሩ እንደተመለከታችሁት እጅግ ችኩልና ሁሉንም ነገር ለራሱ ለማድረግ አሊያም ደግሞ እሱ መምራት የሚፈልግ አለቃ መሆን የሚሻ ሰው ነው። በዚህም ያሬድን እኔ ካልፈቀድኩልህ ቤዛ ጋር አትቀርብም አይነት ነገር ሲናገረው ነው ክፍል 17 የተጠናቀቀው። ከክፍል 18 በኋላ ደግሞ ምን ይፈጠር የሆነ የሚ የሚለውን የምንመለከት ቢሆንም በያሬድና በቤዛ ፍቅር መካከል የሚገባ መቀስ መሆኑ ምንም ጥርጣሬ የለውም። በቀልድ በጨዋታ ቤዛን እንደሚወዳት ገልጾላታል። ይህ የእውነት ዓለም ነው፣ ያኛው ድራማ ልቦወለድ ነው። እንዴት ይፈጠር ይሆን? ልቦወለዱስ እንዴት ይሄድ ይሆን? አብረን የምንመለከተው ነው የሚሆነው። ልጁ ግን ከቅዱስ ጋር የሚመሳሰል ነገር ያለው ይመስላል። ቅዱስና ዳጊ አንድ አይነት ሰዎች ናቸው ለማለት ቢከብድም የሚያመሳስል ነገራቸው ብዙ እንደሆነ ተመልክቻለሁ። እናንተም ተመልከቱና ሀሳብ አስተያየታችሁን ኮመንት ሴክሽን ላይ ጻፉልኝ። ለቻናል አዲስ ከሆናቸው ብታደርጉ እንዲሁም ደግሞ ቪዲዮን ላይክ እና ሼር ብታደርጉ ትደግፉኝ። ያላችሁ ብዙ ሰዎች ቪዲዮን ይመለከታሉ፣ ነገር ግን ላይክ እና ሼር እጅግ በጣም ነው የሚያንሰው። ብታደርጉልኝ እና ብትደግፉኝ እጅግ በጣም ነው ደስ የሚለኝ። ብራዘሪ ካሌቦ ያራዳ ልጅ እንዴት ነሽ? እልልኝ ፎሎ የምታረጊኝ ቹቻ በጣም አሪፍ ነው። እግዚአብሔር ይዳጊ አላየሁትም ገብርኤልን እችኔዘር የላይቭ ዩኒፎርም መናችሁ አይደለ? በቃ ማማ ይመለከትሻል። የፈለግኩትን ብለብስ አይደለም እኔ ላይ ጋወይ ነው የምታደርገው። በቃ እኛ የሰው ልጆች ግን እንመኛለን። አንቺ ሲምቦል በጣም ነው የምንመኘው የሰው ልጆች ከአክቲንግ እንውጣ፣ ወይ ተረጋጊ። ክሎዝ ላይ ትሰራለሽ፣ እሱ እንዳይጠፋብሽ። ወይ ይብቃል፣ ያምራል። ማርያምን ስሚኝ፣ ኳኋላ የሰራሽው ያምራል። ባክራዱ እግዚአብሔርን ያ ተክልዬን ቹቻ እያላዳች ዳጊ አይዞ አይዞ አይዞ። ኧረ አንተ አይፎንን አትግዛና ዝም ብለህ የልጅ ሀብታም ሲባል ሳቅ። በአይፎን ቀበሪም በላንተ። ሄሎ ምን ማለት ነው እንዴ? ሄለን ግን ማርያምን ተክልዬን የሌለን የደበረኝ በጣም አትሊስት የሆነ መልስ አትሰጭኝም። ኢምቦክስ ላይ ጻፍኩልሽን። ያውላ ነገር አይተሽዋል አይደለ እንዴ? ስልች ስት የሆነ እችላለሁ ወይ አልችልም ብትኝ ለእኔ እንዴት ነህ አለው። ሌላ እችላለሁ ወይ አልችልም ብትኝ ለእኔ አሪፍ ነበር ነው እዛ ገብተህ ጻፍላት። እዚህ እንትን ምትልባት እዚ ማማ ዩ ቀሽቲ ሚውት ማረግ ትችያለሽ። እሺ ነኝ ተደበረሽ ጌታ እንዳትረሳት

ምን ሆኖ ነው? ደግሞ አለ ላይ ብላ ለላክለት አይ ታዩ ወይ ደብሮት ይሆናል። ሊወጣው ታዩ ቸኮሌት ላበራለች። ቹቻ ላስገባን ነበር አቢታ። ወይኔ በላቸው የኔ አባት የምር ትመቹኛላችሁ። ላኪላታለች ቸኮሌት ዲክላይን አደረገች። ሰው እየጠበቀች ነው የምትሰሪኝ። ቆይ ላሳይሻ፣ ምን አይነት ሰው ማስገባት እንዳለብን። ቆይ ላሳይሻ። ማክሲምም ነበር። ማን፣ የሆነ ሰው ልከሻል አላ ለሆነ ሰው አሁን፣ አንተም ብሎ አልታይም ላክ?

በምን ሰላም ነው? እንዴት አመሻችሁ? ጠፋሽ። አለሁ። ደህና ናችሁ? እግዚአብሔር ይመስገን። እግዚአብሔር ይመስገን። ምን ነው በሻሽ ምናምን አሞሻል? እንደ ልተኛ ነው። ኦኬ፣ ችግር የለም። ታይ አይ እንቅልፍሽ እዚሁ እንዳትወርቅብን። ምልነ ቤዚ አላወቅሻትም? አላወቅኳት። ችቻም አላወቅሻትም? በተክል እኔ ቲክቶክ ላይ ከሆነ ጭራሽ አላውቃቸው። አይ ሱማኔም ዛሬ ገና ነው ያየዋት። አላወቅኳት።

አፈቀርኩሽ ብዬ ልብሽን ሰበርኩ፣ ልብሽን ሰበርኩሽ። እንዴ ቤዝቲዮ ከላይ እያሸንኩ፣ አንቺ እንዴት አባሽ ነው ደግሞ የምታምሪው? ቤዝቲዮ ስጨፍሪ ደግሞ እስኪ ከሞ ይኸውልሽ መሽኮርም እንፈልገሻል፣ ግን ዋጥ እያረግሻል